የህፃናት ናይል ማይክል ገዳይ በሞት እንዲቀጣ ተወሰነ። በ10 አመት ህፃን ላይ ግታና በአሰቃቂ ሁኔታ የነፍስ ማጥፋት ወንጀል የፈጸመው ግለሰብ በሞት እንዲቀጣ መወሰኑ ተገልጿል። ተከሳሽ ወርቅና ሰፋ ደርሰው በ40 ምንጭ ከተማ አስተዳደር ሼቻ ክፍለ ከተማ ዶይስ ቀበሌ በተለምዶ ኒው ቪዥን ተብሎ በሚጠራው አካባቢ በቀን 3 3ኛ ወር 2018 ዓ.ም ከቀኑ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ተከሳሽ አስቀድሞ ማንኛውንም ህፃን ልጅ ጠልፎ በመያዝ ከተጠላፊው ቤተሰብ ገንዘብ በመውሰድ የራሴ ኑሮ ቀይራሉ በሚል አደገኛ አስተሳሰብ ይህንኑ አላማ ለመፈጸም እንዲያስችለው የፕላስቲክ ማሸጊያ ቤቱ አዘጋጅቶ መኖሩን የአቃቤ ህግ የክስ ዝርዝር ያሳያል። በእለቱ ተከሳሽ የሚያስተምርበት ትምህርት ቤት ተማሪ የሆነውን የ10 ዓመት ህፃን ልጅ ሟች ናትናኤል ማይክል ከትምህርት ቤት ሲመለስ መንገድ ላይ አስቀድሞ እያወራው ቆይቶ ተከራይቶ ወደሚኖርበት ግቢ ሟች እንዲመጣ ካደረገ በኋላ ሟችን በቀኝ ግንባሩ ላይ ላይ በቦክስ በመምታት ባፍንጫውና በአፉ ባፉ ደም እንዲፈስ በማድረግ መሬት ላይ ከጣለው በኋላ ሟችን ተሸክሞ ወደሚኖርበት ቤት ክፍል ውስጥ በማስገባት የሟችን አፍና አፍንጫ ከማጅራቱ ጋር አጣብቆ በፕላስቲክ ማሸጊያ ካጣበቀው በኋላ የቤቱን በር በሟች ላይ ቆልፎ መውጣቱም በክስ ዝርዝሩ ላይ ተካቷል። ተከሳሽ ሟችን ይዞ ከአካባቢው ለመሰወር እንዲያመቸው የአካባቢውን ሁኔታ ሲቃኝ፣ ሟች የታሸገውን ፕላስተር ታግሎ በመፍታት ራሱን ለማትረፍ የይድረሱልኝ ጩኸት በማሰማቱ ተከሳሽ ተመልሶ በመምጣት በድጋሚ ድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገው በኋላ ሟችን በሕይወት እያለ ፎቶግራፍና ተንቀሳቃሽ ቪዲዮ በስልኩ በመቅረጽ አመቺ ቦታ ሲደርስ ከሟች ቤተሰብ ጋር ገንዘብ ለመደራደር በማሰብ የሟችን አንገት በአንሶላ አንቆ ሕይወቱ እንዲያልፍ ካደረገ በኋላ አስክሬኑን የገደለበት ቤት መጸዳጃ ቤት ውስጥ እንደከተተውም በክስ ዝርዝሩ ተገልጿል። ተከሳሽ አስክሬኑ እንዳይታይ የአንሶላ ጨርቅ ከላይና በመሰወር ከሚኖርበት ቤትና አካባቢ ሸሽቶ በቀን 5 3ኛ በመኪና ተሳፍሮ ወደ ምዕራብ አባያወረዳ አቅጣጫ በማምለጥ ላይ ያለ ፉራ ቀበሌ ውስጥ በህብረት ሰቦና በፖሊስ ብርቱ ክትትል ሊያስችሏል። በመሆኑም ተከሳሽ ሌላ ወንጀል ለመፈጸምና የፈጸመውን ወንጀል ለመደበቅ ጭካኔ በተሞላው መንገድ ተማሪውንና ራሱን ለመከላከል የማይችል ሕፃን አስበው በመግደልና ለአካለ መጠን ያልደረሰ ሕፃን ልጅ በመጥለፍ ወንጀል ፈጽሟል የሚል ክስ ቀርቦበታል። በዚህ መሰረትም የጋሞ ዞን ከፍተኛ ፍርድ ቤት አቃቤ ሕግ ክስ የሰውና የሰነድ ኤግዚቢትነት ማስረጃዎች በመስማት አቃቤ ሕግ በሁለቱም ክሶች ከምክንያታዊ ጥርጣሬ በላይ በተከሳሽ ላይ በማስረዳቱ ተከሳሽ እንዲከላከል ሲል ብይን ሰጥቷል። በመሆኑም ተከሳሽ መከላከያ ማስረጃ የለኝም ሲል መከላከል ባለመቻሉ ፍርድ ቤቱ ዛሬ በቀን 18 3ኛ ወር 2018 ዓ.ም በዋለው ችሎት የግራ ቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ወስኗል ሲል የጋሞ ዞን መንግስት ኮሚኒኬሽን ዘግቧል።